ከሰሞኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ አንድ ወታደራዊ ሆስፒታል ባቀናበት ሰዓት ላይ በዚያም የነበሩት ታካሚዎችና ጽኑ ሕሙማን ክፍል ውስጥ የነበሩት ወታደሮች ለሩሲያው ፕሬዝዳንት ቭላድሚር ፑቲን ያቀረቡለት የተቀደሱ ቅዱሳን ሥዕላት ብዙዎችን እያስገርምና ከዚህ በላይ ደግሞ ቭላድሚር ፑቲንን እጅግ በጣም ስሜታዊ ያደረገ ስጦታ እንደሆነ ተናግሯል። እንደዚሁ ከዚሁ ጋር ተያይዞ ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገሩ ሩሲያ ማንነቷና መገለጫዋ ኦርቶዶክሳዊ ክርስትና እንዲሆን የሚያደርጋቸው ድርጊቶችና እንቅስቃሴዎች ፑቲን ከምንም ነገር በላይ እግዚአብሔርን የሚፈራ ኦርቶዶክሳዊነቱን የሚያከብርና የሚገልጥ እንደሆነ እየተመለከተን እንገኛለን። ከጥቂት ወራት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ አሜሪካ አላስካ ባልቅናበት ሰዓት ላይ በዚያም በሁለተኛው የዓለም ጦርነት የሞቱትን የሩሲያ ኦርቶዶክስ ክርስቲያኖችን የመታሰቢያ አበባ ሲያቀ ሲያስቀምጥና በዚያም ለነበሩት ደግሞ ሊቀጳጳስ የሰጣቸው ስጦታ የቭላዲሚር ፑቲንን ማንነትን እንድንረዳ ያደረገ ነው። ከዚሁ ጋር ተያይዞ በሩሲያ ውስጥ የሚኖሩ ማንኛውም ወታደራዊ አገልግሎት የሚሰጡ ታጣቂዎች ከሁሉም ነገር በላይ መንፈሳዊ ሕይወታቸውና የነፍሳቸው ጉዳይ እየቀደመ እንዲሆን ፑቲን የሚያደርጋቸው ድርጊቶች በእውነት አገሩ የተባረከች በእግዚአብሔርም የተወደደች እንድትሆን አድርጓታል። ማንኛውም ኦርቶዶክሳዊ የሆነ ክርስቲያን ባለበት ግዳጅና ወታደ ሰፈር በሙሉ ተንቀሳቃሽ ቤተክርስቲያን ወደ ወታደራዊ ጦር ሰፈር እንዲቀርቡ ወታደሮች መንፈሳዊ አገልግሎት እንዲያገኙ እያደረገ ይገኛል። ሌላው ደግሞ በሩሲያ ውስጥ ለወታደራዊ አገልግሎት የሚቀርቡ ተተኳሽ መሳሪያዎች፣ ኒኩለር፣ ሚሳኤል፣ ታንኮችና መድፎች ወደ አገልግሎትና ወደ ውጊያ ከመግባታቸው በፊት በሩሲያ ኦርቶዶክስ ቤተክርስቲያን መሪነት በቭላድሚር ፑቲን ደግሞ ትዕዛዝ ሰጭነት ሁሉም ነገር የሩሲያ ወታደራዊ መሳሪያዎች ትጥቆች በጸበል እየተረጩ እየተባረኩ አገልግሎት እንዲሰጡ ይደረጋል ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅት ይህንን በተመለከተ መረጃ አቅርብላችኋለሁ አብራችሁኝ እንድትቆዩ ስጋብዛችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ በሩሲያ ዩክሬን ጦርነት ወቅት ከፍተኛ ጉዳት ያጋጠማቸውን ወታደሮቻቸውን ለመጠየቅ ለመጎብኘት ወደ አንድ የሩሲያ ወታደራዊ ሆስፒታል ፕሬዚዳንት ቭላዲሚር ፑቲን አቅንተው ነበር። ፑቲን እንደሚመጡ የሰሙት እነዚህ ታካሚ ወታደሮች አስቀድመው እነሱ ደግሞ ለሀገራቸው መሪና ፕሬዚዳንት ያላቸውን ፍቅርና አክብሮትን ለመግለጥና ለማሳየት በሚል ወደዚህ ወታደራዊ ሆስፒታል በሚመጡበት ሰዓት ላይ ፑቲንን እጅግ በጣም ያስገረመውና ስሜታዊ እንዲሆን እያደረገው ስጦታን እነዚህ የሩሲያ ኦርቶዶክስ ክርስቲያን ወታደሮች እንዳበረከቱለት ሰምተናል። ቭላዲሚር ፑቲን ሁሌ የሚያደርገው ነገር ለሀገሩ ዋጋ የከፈሉ ሰዎችን፣ ወታደሮችን፣ በማንኛውም የስራ መስክ ያሉ የሀገሩ ዜጎችን ቅድሚያና ትኩረት ሰጥቶ ይጠይቃል፣ ይደግፋል፣ ያበረታታል። እንደዚሁ ደግሞ በሩሲያ ዩክሬን ጦርነት ወቅት ከፍተኛ ጉዳት የደረሰባቸውን እነዚህን ወታደሮች ለመጠየቅ በሄደበት ሰዓት ላይ እንደምትመለከቱት እነዚህ ሆስፒታል ውስጥ አገግመው የተነሱት ወታደሮች ሩሲያውን ፕሬዝዳንት ለመቀበልና ለሱም ስጦታ ለማበርከት ምን ያስደስተዋል? ምን ብናደርግለት ፍቅራችንን ይገልጣል? በማለት ወታደሮቹ ያቀረቡለት ስዕል ሩሲያውያን እጅግ በጣም የሚወዱት በሀገራቸው ብሔራዊ አርማ አድርገው የሚያስቀምጡትና የሚገልጡት የሰማዕቱ ቅዱስ ጊዮርጊስን ስዕል አዘጋጅተው ከዚሁ ጋር ደግሞ ታላቁ ቅዱስ ቭላዲሚር የተባለው በሩሲያ ኦርቶዶክስ ቤተክርስቲያን ቅድስና ሰጠው ጻድቅን፣ የሁለቱን ቅዱሳን ስዕላትን እነዚህ ወታደሮች በማዘጋጀት ለሩሲያው ፕሬዚዳንት ቭላድሚር ፑቲን ማበርከታቸው ፑቲን ሊጎበኝ በገባበት ሆስፒታል እነዚህ የሚወዳቸው የቅዱስ ቪላድሚር እና የሰማዕቱ ቅዱስ ጊዮርጊስ ስዕል መበርከቱንና ስጦታ መስጠታቸውን በተመለከተ ሰዓት ላይ እጅግ በጣም ስሜታዊ ሆኖ ነፍሱ የምትፈልገውን ስጋው የምትደሰትበትን የእግዚአብሔርን ፍቅር የሚገልጥበት በመሆኑ ስዕላቱን በአክብሮት እንደተቀበለ ነው። እንግዲህ መረጃዎች የሚገልጡትና የሚያስረዱት ማለት ነው። እንግዲህ ስለ ቪላድሚር ፑቲን ስንነጋገር ፑቲን የሚታወቅበትና የሚገለጥበት አንዱ ባህሪው ሀገሩ ሩሲያን የሚያስቀደም ከሁሉ ነገር በላይ ደግሞ ፈሪሃ እግዚአብሔር የሆነ እግዚአብሔርን በማመን ሃይማኖቱ ኦርቶዶክስን ደግሞ በማክበርና ከፊት በማስቀደም በዓለም አደባባይ ቤተክርስቲያኒቱና ሃይማኖቱ ከፍ ብላ እንድትታይ ፑቲን ከፍተኛ ጥረት የሚያደርግ መሪ ነው። ወደዚህ ነገር እንዲመጣ የነበረው ከሺ ዘጠኝ መቶ ዘጠናዎቹ በፊት በሩሲያ ውስጥ የነበረው ያ እምነት የለሽ ሃይማኖት የሚባል ነገር የለም እግዚአብሔርን ማምለክ ክልክል ነው ተብሎ በታወጅበት በነዚያ ዘመናቶች ሀገሩ ሩሲያና በአጎራባች የነበሩት የታላቋ ሶቪየት ኅብረት አካል የነበሩት ሀገራቶች እጅግ በጣም በከፍተኛ ስነ ልቦና በመመታታቸው አሁን ተራው እግዚአብሔርን የምናከብርበት እግዚአብሔርን የምናመልክበት ክርስትናችን ኦርቶዶክስነትን ከፍ የምናደርግበት ዘመን በመሆኑ ያ እግዚአብሔርን ሳናመልክ ሃይማኖት የሚባል የለም በሚል ያሳለፍናቸውን ጊዜያቶች የምንበቀልበት እግዚአብሔርን የምንክስበት ዘመን በመሆኑ አሁን በማንኛውም አጋጣሚ ክርስትናችንን መግለጥ እግዚአብሔርን ማክበር ይገባናል የሚል መርህ ያለው ሰው እንደሆነ ነው የሚናገረው። ከሰሞኑ ከወራት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዶናልድ ትራምፕ ጋር ለመነጋገርና ለመወያየት ወደ አላስካ ተጉዞ ነበር። በዚያም ከትራምፕ ጋር ጎን ለጎን ውይይት ካደረገ በኋላ ያደረገው አንደኛው ክስተት ነገር ምንድን ነው ብዙዎችን ትኩረት የሳበው? በሁለተኛው የዓለም ጦርነት ወቅት የሩሲያ ወታደሮች በአላስካ ምድር አርፈው ነበር። በዚያም በመቅረብ ነው እንግዲህ ቭላዲሚር ፑቲን እነዚህ ለሀገራቸው ክብር የተዋደቁትን የተሰውቱን ክርስቲያን ወታደሮችን ለማሰብና ለማ ታወስ ለመዘከር በመካነ መቃብራቸው ፊት በመቅረብ የአበባ ጎንጎን እያስቀመጠ በጸሎትም እያሰበ እያማተበ፣ ፑቲን እነዚህ ለሀገሩ የተዋደቁ ግን በዛሬዋ አሜሪካ አላስካ ተብሎ በሚጠራው አካባቢ ያረፉና የተቀበሩ ክርስቲያን ወታደሮችን ሲያስባቸው ብዙዎች የተገረሙበት ነው። ከዚሁ ጋር ተያይዞ ደግሞ በአላስካ የምትገኘው የኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ከነበሩት ጋር ቀርቦ ሲነጋገርም ተመልክተናል። እንግዲህ ፑቲን ወደ አላስካ በመጣበት ሰዓት ላይ ይዞት የመጣው የሰላም ውይይትና ድርድርን ብቻም ሳይሆን እምነቱንና ሃይማኖቱን የሚገልጥለትን ቅዱሳን ስዕላቶችን አዶ ወይም አይከን ብለው የሚጠሯቸውን ለዚህ በአሜሪካ አላስካ ለሚገኘው የኦርቶዶክስ ሊቀጳጳስ እንደምትመለከቱት ስዕላቱን እየሳመ እየተሳለመ ለሊቀጳጳሱ አበርክቷል ሰጥቷል ማለት ነው። እንግዲህ ምንድን ነው አላስካ ቀድሞ በሩሲያ አስተዳደር ስር ነበረች። በኋላ ነው እንግዲህ ወደ አሜሪካ የተመለሰችውና የመጣችው አሁንም ይህን ኦርቶዶክሳዊ እምነትና ሃይማኖታቸውን አጽንተው እንዲይዙ ከፑቲን ለአሜሪካው ሊቀ ጳጳስ የተበረከተላቸው ስጦታ መሆኑን ብዙዎች ዓለም አቀፍ ሚዲያዎች ዘግቦታል ማለት ነው። ሌላው ከዚህ ጋር የምናነሳው እና የምንመለከተው የሩሲያ ወታደሮችና መኮንኖች ባሉባቸው ግዳጆችና ጦር ሰፈሮች በሙሉ ሀገራቸውን ከመጠበቅ ጎን ለጎን ደግሞ እግዚአብሔር እነሱን እንዲጠብቃቸው እግዚአብሔርን እንዲያመልኩትና ነፍሳቸው ደግሞ በእግዚአብሔር ቃል የተባረከች እና የተቀደሰች እንድትሆን ፑቲን ያደረገው ነገር ምንድን ነው? እነዚህ በግዳጅ ላይ ያሉ ወታደሮች መንፈሳዊ አገልግሎት ማግኘት የሚችሉበትን ነገር በመፍጠር ተንቀሳቃሽ ኮንቮይ ወይም ተንቀሳቃሽ ቤተ ክርስቲያንን በማዘጋጀትና በመስራት ካህናት፣ ዲያቆናትና ሊቃነ ጳጳሳት ለሩሲያ ወታደሮች እንዲያህል ቡራኬና መንፈሳዊ አገልግሎትን እንዲሰጡ፣ ሁሉም ወታደር ደግሞ ከአገልግሎቱ በተጨማሪ ደግሞ በክርስቶስ ስጋና ደም እየተባረከ እየተቀደሰ ይህን ህይወቱን እንዲመራና እንዲጠብቅ ፑቲን ማንኛውም ወታደር እግዚአብሔር እንዲያስቀድም የሚያደርግበት ነገር እጅግ በጣም የሚያስገርም ነው። በእርግጥ መጽሐፍ ቅዱስ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ወይም ይተጋ ይተጋሉ ተብሎ እንደተነገረው ፑቲን እግዚአብሔር ካልጠበቀን እግዚአብሔርን ካላሰበን እግዚአብሔርን ካላመለክንና በስጋና ደግሞ በቅዳሴ ካልተሳተፍን በቀር በትጥቃችን በወታደራዊ ኃይላችን በመሳሪያዎቻችን ብቻ ጠላቶቻችንን መዋጋት አንችልም ሀገራችን አባት ሀገር ሩሲያንንም መጠበቅና መከላከል አንችልም የሚል እምነት ስላለው ነው ለእነዚህ ኦርቶዶክስ ኦርቶዶክሳውያን ክርስቲያኖች እንዲያን ለመንፈሳዊ አገልግሎት የሚያገኙበትን ተንቀሳቃሽ ቤተ ክርስቲያን እንዲዘጋጅላቸው በማድረግ በማንኛውም ባሉበት ስፍራ የጦር ሰፈሮች በሙሉ እነዚህ አብያተ ክርስቲያናት እንዲቀርብላቸው አድርጓል ማለት ነው። ከዚህ ጋር ተያይዞ እነዚህ ኦርቶዶክሳውያን ክርስቲያኖች እንደምትመለከቱት ስርዓተ ቅዳሴው ከምተሳተፉ በኋላ ከነክብራቸውና ግርማ ሞገሳቸው በስርዓተ ቅዳሴው ከተሳተፉ በኋላ የክርስቶስን ስጋና ደሙን በመቀበል ስርዓተ ቁርባንም በዚህ መልክ ይፈጽማሉ፣ ይቀበላሉ ማለት ነው። እንግዲህ ስለ ቭላድሚር ፑቲን ስናወራ፣ ስንነጋገር እጅግ በጣም በሰፊው መነጋገር እንችላለን። ሌላው ለመረጃ ያክል ደግሞ ተጨማሪ የምሰጣችሁ መረጃ እንግዲህ ሩሲያ በጦር መሳሪያ አምራች የምትታወቅ ሀገር ነች ቢሆንም ግን ያላትን የጦር መሳሪያ ወደ ማንኛውም ግዳጅና ጦርነት ከማስገባትና ከመጠቀሟ በፊት በምስል ላይ እንደምትመለከቱት የሩሲያ ኦርቶዶክስ ካህናትና ቆሞሳት መነኮሳት እነዚህን የጦር መሳሪያዎችን ከኒውክሊየር ቦምብ እስከ ሚሳኤል ታንክና ምድፍ ድረስ ያሉትን መሳሪያዎች በጸሎት በቡራኬ ጸበል በማስረጨት እንዲባረ እኮ እያደርጋሉ ማለት ነው። እንዲህ ያለ መንፈሳዊ ልምምድ እግዚአብሔር ኃይላችን እንጂ እኛ በጦራችን በጉልበታችንና ባለን የጦር መሳሪያ ትጥቅ አንመካም። በሁሉ ነገራችን እግዚአብሔር ይቅደም፣ እግዚአብሔር ያለበት አገልግሎት ይሁኑልን በማለት ሩሲያውያን ወታደሮችና የሩሲያው ፕሬዝዳንት እንደነዚህ ያሉ አገልግሎቶች በወታደራዊ ጦር ሰፈሮቻቸው ውስጥ እንዲገኙና እንዲባረኩላቸው ያደርጋሉ ማለት ነው። ይህ ሲደረገ እንግዲህ እጅግ በጣም በጥብቅ ሚስጥራዊ ጉዳይ የሚያዘው የሩሲያ የኒኩለር ቦምብ ጦር መሳሪያ ለነዚህ ኦርቶዶክሳውያን ካህናትና መነኮሳት ክፍት ሆኖ በጸበል የሚባረክ በጸበል የሚቀደስ ሩሲያን እግዚአብሔር እንዲጠ እነሱም ደግሞ የሚታመኑበትና የሚደገፉበት እግዚአብሔር ብቻ አምላካቸው እንደሆነ የሚገልጥና የሚያሳይ እምነትን በመግለጥ ሩሲያውያን የሚያደርጉት ነገር ለሌላው ዓለምና ለኛ ለኢትዮጵያውያን እጅግ በጣም ትምህርት የሚሰጥ ሆኖ ስላገኘሁት እነዚህን አቅርቤላችኋለሁ ማለት ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ እስክመለስ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር እያደረጋችሁ በወዳጅነት ቤተሰቡናችሁ እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነው።